ልጅ እያለን ላጲስ ስንጠቀም ቀዩን የማጥፊያ ክፍል ለስራስ ማጥፊያነት፣ ሰማያዊን ደግሞ እስክሪብቶ ለማጥፊያነት ስንጠቀም ኖረናል። ቢሆንም ሰማያዊ ክፍል ወረቀቱን ከማበላሸት ባለፈ እስክሪብቶውን ማጥፋት አይችልም ነበር። ታዲያ ይህ ሰማያዊ የላጲስ ክፍል ለምን ላጲስ ላይ ሊካተት ቻለ? ጥቅሙስ ምንድን ነው? ይህንን ጥያቄ ዛሬ የምመልስላችሁ ይሆናል። በዕለት ተዕለት ኑሯችን ውስጥ በርካታ እቃዎችን የምንጠቀም ቢሆንም የተለያዩ እቃዎችን ለምን እንደተሰሩና ጥቅማቸው ምን እንደሆነ ግን አናውቅም። በዚህም በተሳሳተ መንገድ ስንጠቀምባቸው ይስተዋላል። እኔም በዛሬው ቪዲዮ ቀን በቀን ብናያቸውም ጥቅማቸውን የማናውቃቸውንና በተሳሳተ መንገድ ስንጠቀምባቸው እየነበሩ መገልገያዎችን አስቃኛችኋለሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ ብላንገር፣ ይህንን ብላንገር እየተባለ ዕቃ በቤታችሁ ውስጥ የምትጠቀሙ ስንቶቻችሁ ናችሁ? አብዛኛው ማህበረሰብ ይህንን ዕቃ የተደፈኑ ሽንት ቤቶችንና ቱቦችን ለመክፈት ይጠቀሙበታል። እቃው የመጣበቅ አቅም ያለው ሲሆን ሲጎተትም በኃይል ውስጥ ያለውን ነገር የመጎተት እንዲሁም የመግፋት ብቃት አለው። ስህተቱ ግን ሁላችንም ሽንት ቤት ሲደፈን የምንጠቀመው የዚህን አይነት ጠፍጣፋ ብላንገር ነው። ይህ ግን ስህተት ነው። ምክንያቱም ጠፍጣፋው ብላንገር የሚሰራው የመታጠቢያ ሲንክ የመሳሰሉ ጠፍጣፋ ውሃ ማስገቢያዎችን ለመክፈት ታስቦ ነው። የሽንት ቤት ሲንክ ግን ጠፍጣፋ ባለመሆኑ ይህንን ጠፍጣፋ ፕላንገር አንጠቀምም። ለሽንት ቤት መጠቀም ያለብን ይህንን ወደ ውጭ የሾለውን ፕላንገር ነው። እነዚህ ወደ ውጭ የሾሉ ፕላንገሮች የተሰሩት በዋናነት ሽንት ቤትን ለማጽዳት ተብሎ ነው። በዚህም ሽንት ቤት ትቦ ውስጥ የሆነ ነገር ተቀርቅሮ አላሳልፍ ካለ በዚህ ፕላንገር መክፈት ይቻላል። ስንቶቻችሁ ለውሃ ሲንክ እና ለሽንት ቤት የተለያዩ ፕላንገሮችን መጠቀም እንደነበረብን ታውቁ ኖሯል? ሁለተኛ ትሪያንግል ኦን ዘ ፕሌን። ብዙዎቻችሁ ወደ አውሮፕላን ላይ ስትወጡ ይህችን በጥቁር የተሳለች ሶስት ማዕዘን ቅርጽ አይታችኋል። ታዲያ ምን ያክሎቻችሁ ለምን ብላችሁ ጠይቃችሁ ታውቃላችሁ? ይህች ሶስት ማዕዘን ቅርጽ ለምን እንደተቀመጠች የሚያውቁት የአውሮፕላኑ ሰራተኞች ብቻ ናቸው። ሌሎቹ ሰዎች ትኩረት ሰጥተው እንኳን አይጠይቁም። ቢሆንም ይህች ሶስት ማዕዘን የተቀመጠችው የአውሮፕላኑን ደህንነት ለመፈተሽ ነው። ሶስት ማዕዘኑ ያለችበት ቦታ አውሮፕላኑ በሚበርበት ወቅት አብራሪዎቹ ወይንም ሌሎቹ የበረራ ሰዎች ያሉበት አውሮፕላንን የክንፉን እንዲሁም የሞተሩን ደህንነት የሚያዩበት ቦታ ነው። ምልክቱ የተቀመጠውም ሰራተኞቹ የአውሮፕላኑን ደህንነት ቼክ ለማድረግ ሲፈልጉ ቦታ ሲመርጡ ጊዜ እንዳያባክኑ ታስቦ ነው። ይህች ምልክት የተቀመጠችበት ቦታም የአውሮፕላኑን ውጫዊ ደህንነት ለመመልከት ምርጥ ቦታ እንደሆነች ታመለክታለች። ይህችን ምልክት አንዳንዴ የአውሮፕላኑ መካኒኮችም ሊጠቀሙባት ይችላሉ። ሶስተኛ ኢሬዘር በሕይወት ዘመኑ ላጲሶችን ወይንም ማጥፊያዎችን እያልተጠቀማለ ለማለት በእጅጉ ያስቸግራል። ዓለም ላይ በሚባል ደረጃም የላጲሶች መልክ ተመሳሳይ ነው። ይኸውም በአንድ በኩል ቀላ ያለና፣ በሌላው በኩል ደግሞ ሰማያዊ ነው። ቀዩና ሰማያዊ የላጲስ ክፍል የተለያዩና የተለያየ ግልጋሎትን የሚሰጡ ናቸው። ሰማያዊ የላጲስ ክፍል ከቀዩ ጋር ሲነጻጸር በእጅጉ ሻካራ የተባለ ነው። በዚህም እስከዛሬ በቀዩ የላጲስ ክፍል እስራስን ስናጠፋ በሰማያዊ ደግሞ እስክብርቶ ለማጥፋት ስንሞክር ኖረናል። ቢሆንም ሰማያዊ ክፍል ወረቀቶችን ከመቅደድ ውጭ እስክብርቶን የማጥፋት አቅም አልነበረውም። ታዲያ ይህ ሰማያዊ የላጲስ ክፍል ለምን ተሰራ የሚለው ለብዙዎች ጥያቄ ነው። መልሱም ሁለቱም የላጲሱ ክፍል ች የተሰሩት ስራስን ለማጥፋት ታስበው ነው። ቀዩ የላጲስ ክፍል ስስ የሆኑ ወረቀቶች ላይ የተሳሉ ስራዎችን የማጥፋት አቅም ሲኖረው፣ ሰማያዊ የላጲስ ክፍል ደግሞ ሸካራ የሆኑ ወረቀቶች ላይ የተጻፉ ስራሶችን ያጠፋል። ብዙዎቻችሁም ጥቅሙን እንደተረዳችሁት አልጠራጠርም። አራተኛ ጁስ ቦክስ። ብዙውን ጊዜ በወረቀት መሰል ፕላስቲክ የሚታሸጉ ጁሶችን ስንገዛ ከጎንና ከጎን የምትመለከቱት ትርፍ የታጠፈ ክፍል አለ። ታዲያ ይህ እየታጠፈ ትርፍ ክፍል ምን ይመስላችኋል? ብዙዎች ማሽኑ ሲሰራ ትርፉን ክፍል ላለመቁረጥ እየተወውና ጥቅም የሌላቸው ይመስላቸዋል። ቢሆንም እነዚህ ትርፍ የማሸጊያ ክፍሎች እየገቡት በምክንያት ነው። ይኸውም ምናልባት ጁሱ ከእጃችን አምልጦ ቢወድቅ እንዳይፈነዳና ጁሱ እንዳይፈስ እነዚህ ትርፍ ክፍሎች ይፈታሉ። ብዙዎቻችንም እስከ ዛሬ ድረስ ምን ጥቅም እንደነበራቸው አናውቅም። አምስተኛ ፌሪት ብዙዎቻችን በየዕለቱ የምናየው ነገር ግን የማናስተውለው ነገር ነው። ይህ በላፕቶፖች ቻርጀር ጫፍ ላይ የሚገኘው ክብ ነገር ምን ይመስላችኋል? ለምንስ አብዛኛው ቻርጀር ላይ መግጠም አስፈለገ? የብዙዎች ጥያቄ ቢሆንም ትኩረት የሰጠው ግን የለም። ይህ በላፕቶፖች ቻርጀር ጫፍ ላይ የሚገኘው ክብ ነገር ፌሪት በመባል ይታወቃል። ብዙዎቹ የላፕቶፖች ቻርጀር ጫፍ ላይ የሚገኛል። ዋናው ጥቅሙም እና ሬዲዮ ፍሪኩዌንሲን መቀነስ ነው። ብዙውን ጊዜ የላፕቶፖች ቻርጀር ፓወር ሰፕላይ ከፍተኛ ፍሪኩዌንሲን ያመነጫል። ታዲያ ይህ ፍሪኩንሲ የላፕቶፑን የውስጥ ክፍሎች በእጅጉ ስለሚረብሻቸው በዘች ትንሽ ክብ ነገር እንዲጣራ ይደረጋል። ይህች ክብ ነገር የተፈጠረችውም ከፍተኛውን ፍሪኩንሲ ወደ ሙቀት በመቀየር በላፕቶፕ ውስጥ ዋይፋይ እንዲሁም ሌሎች ነገሮች በቀላሉ እንድንጠቀም ታድርገናለች። ስድስተኛ ባሲት ምን ያክሎቻችሁ በየለቱ የምንጓዝባቸው የባስ መቀመጫዎች ከለር አንድ አይነት እንደሆኑ አስተውላችሁ ታውቃላችሁ? በአብዛኛው ሀገራት የሚገኙ የባስ መቀመጫዎች ቀለም ተመሳሳይ ነው። ይኸውም ሰማያዊ የሆነና በላዩ ላይም ውስብስብ አብስትራክት የመሰለ ስዕልን ያካተተ ነው። ታዲያ የባስ አምራች ድርጅቶች ይህንን ቀለምና አሳሳል ለምን መረጡት? ይህ ቀለም የተመረጠው በፍላጎት ሳይሆን በሳይንስ በተደገፈ ጥናት ነው። የባስ መቀመጫዎች ቀኑን ሙሉ በርካታ አገልጋሎትን ሲሰጡ የሚውሉ ናቸው። በተጨማሪም ቶሎ ቶሎ የሚጸዱ ስላልሆነ ከመጠን በላይ ይቆሸሻሉ። ታዲያ ይህ ቀለምና ስዕል የሰዎችን አይን በመረበሽ ወንበሩ ላይ ያለውን ቆሻሻ በጭራሽ እንዳናስተውሎ ያደርገናል። በዚህም የባስ መቀመጫዎች ምን ያክልም ቢቆሸሹ ንጹህ ሆነው ይታያሉ። እውነታው ግን እነዚህ መቀመጫዎች ሲደበደቡ ከውስጣቸው የሚወጣው ቆሻሻ ሁለተኛ በባስ እንዳንሳፈር የሚያደርገን ነው። ስለሆነም የባስ መቀመጫዎች ንጹህ ሆነው የሚታዩን በቀለሙ እንጂ ከመጠን በላይ እየቆሸሹ ናቸው። ውዴ ዜና አዲስ ተከታታዮች፣ ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ